ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን አለምን በጥፍሮ ያስቆመ አንድ መረጃ ሲአይኤ አውጥቷል ይህ መረጃ በዋናነት ደግሞ ኢትዮጵያችንን የተመለከተ ነው ይህ መረጃ ማለት ነው እና ለምን በዚህ ጊዜ ሊያውጡት ፈለጉ ምስራቅ አፍሪካ ላይስ ትኩረት ያደረጉበት ቀጣዩ እቅዳቸው ምንድን ነው የሚለውን እናያለን ታቦተ ጽዮንን የተመለከተ ነው እንግዲህ ዘመናትን ክፍለ ዘመናትን የፈተነ ክስተት ነው የታቦተ ጽዮን ጉዳይ እንግዲህ ታቦተ ጽዮንን ወይም ደግሞ የቃል ኪዳኑን ታቦት ለመፈለግ በ1980ዎቹ ነው። በነገራችን ላይ ይህንን ፍለጋ ማለት ይህንን ዶክመንት የተጻፈውና ተሰንዶ የተቀመጠ በ1980ዎቹ ነው። ግን ለምን ዛሬ አወጡት የሚለውን ነው የምናየው። እና ለምንድን ነው አለምሳ አሁን የደነገጠው? በጣም የተለያዩ ሚዲያዎችን ሜንስትሪም ሚዲያውን ጨምሮ በጣም በሚገርማቸው ሁኔታ ይህ ነገር በጣም እየተራገበ ነው ያለው። እና በደንብ ነው ከመሰረቱ ጀምሮ የምንፈትሸው። እንግዲህ ምስራቅ አፍሪካ ላይ ደግሞ አንድ ነገር ለፈነዱ እንደሆነ በርካቶች የታሪክ ጸሐፊዎችም እንዲሁም ታሪክ አዋቂዎች እየተናገሩ ነው ማለት ነው። ይህን ነገር እንግዲህ እናንተም ሰምታችሁስ ሊሆን ይችላል። በትላንትናው እለት ነው ይህ መረጃ የወጣው፣ ግን ደግሞ በጣም የዓለማችን ግዙፍ ሚዲያዎች የተቀባበሉ ስለሆነ ምናልባት መረጃውንም አይታችሁስ ሊሆን ይችላል። የእናንተንም ሀሳብ አስተያየት ልታጋሩን ደስ ይለናል። ቤተሰባችንን ያልተቀላቀላቸው አድማጭ ተመልካቾቻችን ደግሞ ሰብስክራይብ አድርጉና ሂደሎ አመለክት ተጭናችው እኛን ተቀላቀሉ ስንል በአክብሮትን ጋብዛችኋለን። ለተለመደው ደግሞ በከበረው ስጦታችሁ በላይክ በኮመንት በሼር እስከምጠርሻው አብራችሁን ዝለቁ። መረጃውን ከክሱም ቲዮን ሄሮ መንጸቅ ያደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። ታቦተ ጽዮን ለኢትዮጵያ፣ በተለይ ደግሞ ለኢትዮጵያ ኦርቶዶስ ተዋር ቤተክርስቲያን ምን ማለት እንደሆነ መቼስ ነገር አይጠበቅብኝም። ዓለም ላይ ያሉ አርኪኦሎጂስቶችን ጨምሮ በርካታ የታሪክ ተመራማሪዎች እንዲሁም ደግሞ የታሪክ አጥኞች ይሄንን ነገር ለብዙ አመት ሲፈልጉት የነበሩ ብዙ ሲቆፍሩ የነበሩ ኢትዮጵያም ደግሞ በብዛት ሰሜኑ ክፍል በጦርነት እንዲጠቃ እርስ በርስ ፍጅት በሰሜኑ ክፍል ያሉትን ዘራቸውን ብሔራቸውን፣ ሌሎችን ነገሮችም ቆጥረው እንዲፋጁ ያደረጉ አሉ ምዕራባውያን። ይሄ እንግዲህ ፋክት የሆነ መሬት ላይ ያለ መረጃ ነው። እነሱም ራሳቸው የታሪክ ጸሐፊዎችም ይህንን እውነት ያውቁታል ጽፈውታልና ኢንዲያና ጆንስ እንደ አውሮፓውያን የዘመን ቀመር በ አ በስቲቭ አርክ ፊልም ላይ ኢንዲያና ጆንስ የቃል ኪዳኑን ታቦት ከጥቂት ዓመታት በኋላ ከዩስ ሴንትራል ኢንቴሊጀንስ ኤጀንሲ ማለትም ሲይኤ ሳይኪክ የርቀት መመልከቻን ተጠቅመው የሆነውን ይህንን የታቦቱን ማለት ነው ሃይማኖታዊ ቅርስን ይፈልጉ እንደነበረ የሚያስረዳ ሰነድ ነው የወጣው 1981 ማለት ነው። ቢያንስ ዎቹ ይገባኛል ጥያቄ ብዙ አለ ማለት በተለይ ደግሞ ምስራቅ አፍሪካ አፍሪካ ውስጥ ይገኛል ብለው ነው አሁን እንግዲህ የተናገሩት ላይ ደግሞ ምስራቅ አፍሪካ ላይ ነው እያሉ ያሉት ነው። የቃል ኪዳኑ ታቦት እንግዲህ ከክርስቶስ ልደት በፊት በ13ኛው መቶ ክፍለ ዘመን አካባቢ ነው በእስራኤላውያን የተሰራው። በእግዚአብሔር ትእዛዝ ሰጥቷቸው አስርቱን ትእዛዛት ጽላተ ሙሴን፣ የአሮን በትር እና እነዚህ ቅዱስ እቃዎች ከግብጽ በመጡበት ወቅት በብሉ ኪዳን የተጠቀሰው ማለት ነው ከግብጽ በወጡበት ወቅት የተራቡትን እብራውያን ለመደገፍ እግዚአብሔር የላከው ሚስጥራዊ ነገር ነው ብለው ጽፎታል እዚህ ሰነድ ላይ ማለት ነው። ስለዚህ አሁን ታቦተ ጽዮን ኢትዮጵያ ውስጥ እንዳለች እኮ እነሱ በደንብ ያውቁታል እስከዛሬም ድረስ ግን ይህንን ሰነድ ይፋ አላደረጉትም። ዛሬ ላይ ለምንድን ነው እሱ ይፋ ያደረጉት የሚለውን በደንብ ልናስብበት ይገባል ማለት ነው። እና ግን ደግሞ ተናግረዋል፣ አሁን ታቦተ ጽዮንን ማንም መቅረብ እንደማይችል። ዝርዝር ጉዳዩን ገብታችሁ ብታዩት እኛ ጋር ያለው አባቶቻችን የሚሉንን ነገር በሙሉ ነው እነሱ ልክ እንደ በቀቀን እያስተጋቡ ያሉት ማለት ነው። እኛ የምንለውን ኢትዮጵያውያን፣ በተለይ ደግሞ ኦርቶዶክሳውያን ስለ ታቦተ ጽዮን ያለንን መረጃ ነው አሁን እነሱ ያወጡት ያ ሰነድ ግን 1980 ከዛም በፊት ጀምሮ በነገራችን ላይ ይሄ ሰነድ ነው፣ 1980 የተጻፈው እንጂ፣ ያው የታቦተ ጽዮን ጉዳይ ዘመናትን ያስቆጠረ ነው። የእኛ ነው የሚሉም በጣም በርካቶች እንዳሉ ይታወቃል። እኛ ጋን ያለው ትክክለኛው ታቦት አስመስለውም ሰርተውት እንደነበረ በጣም ብዙ ታሪክን አክሱም በዚህ ጉዳይ ላይ በነገራችን ላይ ብዙ ጊዜ ሰርቷል። በታቦተ ጽዮን በቃል ኪዳኑ ታቦት ጉዳይ ላይ ማለት ነውና በደንብ ታሪኩን እኛ መፈተሽ አለብን። ታቦተ ጽዮን ወይ ደግሞ ታቦተ ሙሴ በመባል ነው የሚታወቀው እነሱ እንደሚሉት አርክ ኦፍ ኮቨናንት ነው እና ታቦተ ጽዮንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ እንደሚታወቀው ሁለት ሚናዎች አሉት። በሁሉም ኦርቶዶክስ አብያተ ክርስቲያናት ምንም እንኳን በቅርጽ ባይመሳሰሉም ተመሳስሎ ግን በአብያተ ክርስቲያናቶች ውስጥ የጽላት ሙሴ ማለት ነው አስመስለው በብዙ ቤተ ክርስቲያኖች ይገኛል እና ስርዓተ ቤተ ክርስቲያኑም ታቦተ ጽላተ ሙሴ ሳይሆን እንደ ክርስቶስ መቃብርነት የሚያሳይ ምስል አለው። በአክሱም ከግምጃ ቤቱ በላይ በሚገኝ ጸሎት ቤት እንዳለ ጽላት በሚባል ስፍራ ደግሞ ቀዳማዊ ምኒልክ ከኢየሩሳሌም የሰሎሞን ቤተ መቅደስ ያመጣውን ጽላተ ሙሴ ከፍተኛ ጥበቃ እየተደረገለት በምስጢር ተቀምጦ እንደሚገኝ ይታመናል። ይሄ ደግሞ በተለይ በተለይ በኦርቶዶክሳውያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ይሄ የሚታመንበት ነገር ነው። እኛም ብቻ አይደለም እነ ስለመናገር ወደ ኋላ ላይ የምመጣበት አለው እነማን እነማን እዚህ ጉዳይ ላይ ምርምር ሲያደርጉ እንደነበረ ታቦቱ ጋር መቅረብ እንደማይቻል ታቦቱንም የሚጠብቁት ሰው በጾምና እና በጸሎት እንደሚመረጡ ከዚያ እሳቸው በስጋ ከዚች ምድር ላይ ካላለፉ በስተቀረ ለሌላ ሰው እንደማይሰጥ ብዙ ታሪኮች አሉት እና ስለ ጽላተ ሙሴ የተጻፉ የስነ ጽሁፍ ውጤቶችን የሚሰጡንም መረጃ አንዳንዶቹ በጣም የተምታቱ ናቸው። ምክንያቱም ሆን ተብለው ስለሚደረጉ ማለት ነው። ገሚሱ የጽላቱ ቅርጽ ጠፍጣፋ ነው ይላል። ገሚሱ ደግሞ የለም፣ ሰንዱቅ ወይ ደግሞ ሳጥን መሳይ ነው ብለው ይላሉ። የግዕዝና አንዳንድ ደግሞ ከዚህ ጉዳይ ጋር ተያያዥነት ያላቸው የውጭ ሀገር መዛገብ ሰንዱቅ መሳዩ ጽላት በ17ኛው መቶ ክፍለ ዘመን መታየቱን የሚያመለክቱ የሚመስሉ ናቸው። ይህም ጽላት የቃል ኪዳኑ ታቦት ነው ይላሉ መዛግብቱ ማለት ነው እና ቀደምት መዛግብቶች ግን ከዚህ በተቃራኒ ይህንን ጽላት በኢየሩሳሌም ከሚገኘው ጽላት ተለይቶ ከቀዳማዊ ምኒልክ ጓዝ ጋር ወደ ኢትዮጵያ የመጣው ጠፍጣፋው የሙሴ ጽላት እንጂ ሰንዱቅ መሳዩ የቃል ኪዳን ታቦት አይደለም ይላሉ እና በአክሶ ማየት ዘመን ይሄ ታቦት ስለመኖሩ የሚያስረግጥ ታማኝ ማስረጃ እንደሌለ ነው የሚናገሩት። የመጀመሪያው ጽላቱ በኢትዮጵያ ስለመኖሩ የሚሞግተው ጽሁፍ ደግሞ የ13ኛው መቶ ክፍለ ዘመን የአቡ ሳሊህ ስራ ነው። በዘመናት ሂደት በቃል ኪዳን ታቦቱ ዙሪያ የተጻፉ በጣም ብዙ ስብስቦች ቢኖሩ ከቀደምቱ በክብረ ነገስት ውስጥ ከሚገኙ የግዕዝ ጽሁፎች ጋር ልዩነት ይስተዋልባቸዋል። ምክንያቱም የተለያዩ እምነት ያላቸው የተለያዩ አመለካከት ያላቸው ጽንፍ የረገጡ ታሪክ ጸሐፊዎች ሁሉ ስለ ታቦተ ጽዮን ጽፈዋል። የመጀመሪያው ክብረ ነገስት በ15ኛው መቶ ክፍለ ዘመን አካባቢ ተዘጋጀ ሲሆን የሱሳውያን ፓዝ ወይም ደግሞ ጀሱዊት ፓዝ ስለ ታቦተ ሙሴ ያሰፈረው መረጃ በዚህ መዝገብ ውስጥ ካለው ጋር ተመሳሳይነት ያለው ነው እና አልቫሬዝ ግን ስለ ታቦተ ሙሴ ምንም ያለው ነገር የለም። ጸጋ ዘአብ እና ጃኦዲ ባሮስ የተባለው ደግሞ ጸሐፊ በቀደመው ስራዎቻቸው ስለጠፍጣፋው የሙሴ ታቦት አንስተዋል። ኮልምዲን ስናይ ኮንቲ ሮስኒ እና ደግሞ ሊትማንን የመሳሰሉ የታሪክ ጸሐፊዎችን ጽሁፋቸውን ስንመለከት የሰበሰቧቸው የንግስት አዜብ፣ ዘጠኙ ቅዱሳን እና የዘንዶ ታሪክን ያካተቱ በቃል ኪዳኑ ታቦት ዙሪያ የሚነገሩ የሀገር ቤት ትርክቶች በሁለት ሊከፈሉ የሚችሉ ናቸው፤ የቅዱስ ሚካኤል ታቦት እና የቅድስተ ማርያም ታቦት በሚል ማለት ነው። ታቦተ ጽዮንም በተለያየ ጊዜና ሁኔታ እንግዲህ ኢትዮጵያ ውስጥ በተለያየ ቦታ እንደኖረ ይነገራል። በዚህ መሰረት ከቀዳማዊ ምኒልክ እስከ ኢዛና ዘመነ መንግስት በጣና ሀይቅ ከዛም ደግሞ ያሳጠፋት ሸሽቶ በዘዋይ ሀይቅ ቀጥሎም ደግሞ በግራኝ አህመድ ጊዜ በደብረ ታቦር ከዚያም ደግሞ ከካቶሊኮች ተሸሽጎ በደግሳና በይሃ ተቀምጧል። ሀቆ ምንም ይሁን ምን በዓለም አቀፍ ደረጃ የቃል ኪዳኑ ታቦት በእጇ እንደሚገኝ የሚነገርላት ሀገር ኢትዮጵያ ብቻ ናት። ይሄ ማንም ወደደም አልወደደም ሀቆ ይሄ ነው። ጽላቱ እንደሚገኘው እንደሚገኝበት የሚታምነውም ያክሱም ቅዱሱ መቅደስ እንደሆነ ይታወቃል። በተመረጡ ሰዎችም እንደሚጠበቅ ይታወቃል። እኛ ኦርቶዶክሳውያን እናውቃለን ይሄንንም ደግሞ

በመረጃ ና በማስረጃ ያለ መረጃ ነው። አሁን ታዲያ እንግዲህ ሲአይ ኤ አግኝቼዋለሁ ያለው መረጃ ምንድን ነው? በደፈና ነው። በነገራችን ላይ መረጃውን ያወጣው ምስራቅ አፍሪካ ውስጥ እንደሚገኝ ነው እየተናገረ ያለው። ይሄ ሰነድ መቼ ነው የተጻፈው? በ198 ነው። ማስስ የጀመሩት መቼ ነው? የኪዳኑ ታቦት ወደ ኢትዮጵያ ከመጣበት ጊዜ ጀምሮ ያስሳሉ። እሱንም አስመስለው እኛ ጋር ሆኗል፣ እኛ ጋር ተገኝቷል ብለው በጣም ብዙ ውዥንብር የሚፈጥሩ ጽሁፎችንም ጽፈው ነበረ፣ ታሪክን ጽፈው ነበረ። እና አሁን አለም በጣም በሚገርም ሁኔታ በደንብ ቫይራል ወጥቶ አለም እየተነጋገረበት ያለው መረጃ ነው። እና ምናልባትም እንግዲህ ምስራቅ አፍሪካ ላይ አሁን ሊያስነሱ የፈለጉት ነገር አለ። ምስራቅ አፍሪካ ብለው በደፈናው ገለጹት እንጂ ኢትዮጵያ ውስጥ እንዳለ በደንብ አስረግጠው ነው የሚያውቁት። ታቦተ ጽዮንን ማለት ነው። እንግዲህ ታቦተ ጽዮን እንደሚታወቀው የእግዚአብሔርን ኃይል የያዘ ታቦት እንደሆነ ይታመናል። ነው እነሱም ለዚህ ነው ዘመናትን ተሻግረው ሲፈልጉ ሲቆፍሩ የነበሩት። እኛም ጋ ደግሞ እንደ ሰላይም ሆነው መጥተው ያውቃሉ። በእርዳታ ሰበብ መጥተው ያውቃሉ። ግን ታቦተ ጽዮንን ሳይፈልጉ ሳይበረብሩ የሚሄዱበት ጊዜ የለም። ምክንያቱም ዋና ግባቸው እሱ ስለሆነ፣ ታሪካዊና ፖለቲካዊ ስልታዊነትን ስንመለከት አሁን ትግራይ ከታሪክ ጀምሮ የኢትዮጵያ ስልጣኔ ማዕከል ነበረች አይደለም በብዙ ዘመናት። በቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ መሪነት ከ1991 እስከ 2018 በአብዛኛው በትግራይ ልዩ የሆኑ አካላት ወደዛ አካባቢ ሄዱ ነበረ። እንግዲህ አሁን በቲፒኤልኤፍ ከተቆጣጠረ በኋላ ማለት ነው እና ከ2018 በኋላ የተከሰተው የፖለቲካ ሽግግር፣ አሁን ደግሞ እስካለው መንግስት ድረስ ከፍተኛ የሆነ ጦርነት እንዳለ ታውቃላችሁ፣ እዛ ቦታ ላይ ማለት ነው እና ብዙ ጊዜ መምታትም የሚፈልጉት ሰሜኑን ክፍል መምታት ነው። ኢትዮጵያ መበተን ከተፈለገ ይባላል ምክንያቱም ስልጣኔም ከዛ እንደ ነው፣ በግልጽ አይነገረንም እንጂ ይሄ ከፍተኛ የሆነ የስልጣን ግጭት የሚያስነሳ ቦታ ነው እና ውጪዎቹም ይህንን በጣም ይህንን ቦታ ስትራቴጂ ስትራቴጂካዊ ቦታ ነው ብለው ስለሚያምኑ ይህን ቦታ ማጥቃት ይፈልጋሉ። እና የትግራይ ክልልን ስንመለከት በኢትዮጵያ ታሪክ ውስጥ የፖለቲካና የጦር ሀይል ማዕከል ነበረች። የታቦተ ጽዮን ታሪክ ከንጉሰ ሶሎሞን እስከ ዘመናዊ ፖለቲካ ድረስ የተዘረጋ ነው። ታቦተ ጽዮን ኢትዮጵያ ስትነሳ ታቦተ ጽዮን የማትነሳበት ምን ምክንያት የለው። ፖለቲካውን ስናየው ከቲፒኤልኤፍና ፌዴራል መንግስቱ ግጭት በፊት የነበሩት ራሱ አለም አቀፍ ኃይሎች በኢትዮጵያ ጦርነት ውስጥ ያላቸው ሚና ከፍተኛ ነው ማለት ነው። ይህ አሁን እኛ እርስ በርሳችን የምንባላበት ጦርነት ሳይሆን ከዛ በፊትም ቀደምት ባሉት ጊዜ የነበሩ አስተዳደሮች ላይ ይሄ ቦታ በጣም ተፈላጊ እንደሆነ፣ ምዕራባውያን አይናቸው የሚቀላው እዚህ ቦታ ላይ እንደሆነ መሬት ያለ እውነት ነው ይሄ ነገር ማለት ነው እና ዛሬ እነ ሲአይኤ ተነስተው ምስራቅ አፍሪካ ውስጥ ነው የሚገኘው ዘ አርክ ኦፍ ኮቨናንት ብለው መረጃ ሲያወጡ እኔ በራሴ በጣም ነው የገረመኝ ማለት ነው። እና ደግሞ ዜናው እንዴት እንደተራገበ ብታዩ፣ ምናልባትም እንግዲህ ከዚህ መረጃ በፊትም የዜና ሰምታችሁት ሊሆን ይችላል። ምን ያህል ሰው እየተቀባበለው እንደሆነ እነሱ ደግሞ እንዴት ምስራቅ አፍሪካ ላይ በጣም ትኩረት እንዳደረጉ የሚያጋልጥ ነው ይሄ ነገር ማለት ነው። ምስራቅ አፍሪካ ይበሉት እንጂ ስፔሲፊክ ቦታው የት እንዳለ በደንብ ነው የሚያውቁት። ከኛ በላይ በጣም ትኩረት ይሰጡታል። ከኛ በላይ ነው የሚበረብሩት። ከኛ በላይ ነው የሚመረምሩት። ከኛ በላይ ነው ያንን ነገር በእጃቸው ለማስገባት የሚጥሩት ማለት ነው። ያው እኛ በእጅ የያዙት ወርቅ ሆኖብን ነገሮችን ብናል እናጣጠልም የኢትዮጵያ የሆነ ነገር የራሳችን የሆነ ነገርን ስለምናንኳስስ ይኸው ውጭዎቹ እንግዲህ በ1980 የተጻፈ ሰነድ ደብቀውት እስካሁን ድረስ እንግዲህ ይህ የእግዚአብሔር ጊዜ ይሆናል አፈንድተው ያወጡትበት ምክንያት ማለት ነው እና ምስራቅ አፍሪካ ውስጥ ይገኛል የሚል ሰነድ ነው የተጻፈው እና ለምንድን ነው በአሁኑ ጊዜ ያወጡት የሚለውን ነገር ሁላችንም ልንመረምረው ይገባል ምንድነው የሚሉት መሰላችሁ አሁን የምስራቅ አፍሪካን መሰልቀጥ ከተፈለገ መጀመሪያ ኢትዮጵያን መምታት ነው የሚሉት ኢትዮጵያን ሸብረክ ካደረጋችሁ ምስራቅ አፍሪካን በሙሉ መጠቅለል እንችላለን፣ ነው ብለው የሚሉት ምዕራባውያን። ይህን የምለው ነገር አይደለም፣ ታሪክ የሚለው ነው፣ መሬት ላይ ያለ እውነት ነው እየነገርኳቸው ያለው ትውድ ቤተሰቦቻችን። እና የምስራቅ አፍሪካ እንግዲህ በተለይ ደግሞ ኢትዮጵያ የረጅም ዓመት ታሪክ ያላት ባህላዊ ማንነት፣ የፖለቲካ ተሳትፎ ያላት ሀገር ናት። በዓለም አቀፍ ደረጃ ኢትዮጵያን እንደ ነጻ ሀገር የቆየችው ለረጅም ዘመን ነው እና ይሄ ከፋፍለህ ግዛ ግን የሚገርማችሁ ነገር በንጉሳውያኑ ጊዜም ነበረ። ምክንያቱም ኢትዮጵያውያንን ካልከፋፈላችሁ ኢትዮጵያን መቆጣጠር አትችሉም ለኮሎኒ

አይመችም ኢትዮጵያን ለመቆጣጠር ቀኝ ለመግዛት እሷን ለመበዝበስ እርቃኗን ለማሳዩ ትኩረት ብዙ ጊዜ ከፖለቲካዊ ኢኮኖሚያዊ ጥቅም ወይም ደግሞ የዲፕሎማሲያዊ የሆነ ስትራቴጂ ጋር የተያያዘ ቢሆንም ግን ደግሞ እነዚህ የምንላቸውን በተለይ ሰሜኑን ክፍል መምታት የሚፈልጉበት የእግዚአብሔር ቅዱስ እቃዎች ያሉበት ቦታ ነው ተብሎ የሚታመንበት ስልጣኔ፣ የስልጣኔ መነሻ ነው ተብሎ የሚታመንበት ስለሆነ የሆነ ፍሌክሲብል የሆኑ አይደሉ ማህበረሰቡ እራሱ እዛ አካባቢ ያሉት አሁን ለምሳሌ እንደዚህ እናደርግ ብለው ቢሉ አይ የሚሉ ምላ ምላሽ ያላቸው ማህበረሰቦች እንዳሉ ነው የሚናገሩት። ኢትዮጵያ ባሩዱ በርክ አላቸው ዛሬም ቢሆን እኛ የማንነቃ ከሆነ አሁን ይሄ ሲአይኤ ያወጣው መረጃ ራሱ እንደ ቀላል እንዳታዩት። ታቦተ ጽዮን በኢትዮጵያ እንዳለች በደንብ ነው የሚያውቁት ማለት ነውና አሁን ይሄ በዘመናዊ ዓለም የምዕራብ ሀገሮች በምስራቅ አፍሪካ ላይ የሚያሳዩት ትኩረት እንደ ቀልድ እንዳታዩት ማለት ነውና እቺ ሀገር ነጻ ናት፣ እቺ ሀገር ኩሩ ናት፣ ታሪክ አላት። የምዕራብ ሀገሮች ወይ ደግሞ ማንኛውም ውጫዊ ሀይል በቀላሉ ሊቁ ለ የተጻፈ ሰነድን ዛሬ ላይ ያወጡበት ምክንያት አለ። ያው እንደ አጠቃላይ ዓለማችን ያለችበትን ሁኔታ አይታችኋል። በየቦታው ጦርነት ጉዝሰማ አለ። በትላንትና ዕለትም ያደረስናቸው እነዚህ አስሩ ሀያላን ሀገሮች እንዴት ዓለምን ለመቆጣጠር አዲስ አገዛዝን፣ አዲስ አስተዳደርን እንፍጠር ብለው እንደተነሱ ሩሲያን ጨምሮ አሁን ቭላድሚር ቭላድሚሮ ፑቲን ከትራምፕ ጋር እንዴት እየሰራ እንዳለ በትላንትናው ዘገባችን ከእናንተ ጋር ፈትሸ ነዋልና ይሄ ሁሉ ነገር የሚያመጣው ወደ ትንቢቱ ነው ማለት ነው። በተለይ ደግሞ እንደዚህ እንደ ኢትዮጵያ በጣም በ ሃይማኖታቸው ጠንካራ የሆኑ በዶግማና በቀኖና የሚመሩ ሃይማኖቶች ያሏቸውን ሀገሮች መምታት የመጀመሪያው ዓላማቸው ነው ማለት ነው። እና ምን ስለ አርክ ኦፍ ኮቨናንት ሲ አይ ኤ ያወጣውን መረጃ ገብታችሁ ያው እንድናውቅ የሚፈለገውን ነገር ብቻ ነው በነገራችን ላይ መረጃውን የሚያወጡት። እኛ ግን ከብዙ አቅጣጫ ምን ላይ ነው የቆም ነው ብለን ጊዜያችንን መዋጀት እንዳለብን ይሰማኛል። ወደ ቤተሰቦቻችን በዝግጅት ላይ ያላችሁን ሀሳብ አስተያየት አጋሩን። እንደተለመደው አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ ደግሞ መረጃ እስከምን